እጠብቃለሁ አምረከ ትእዛዝህንም እጠብቃለሁ አልአኸራ በመጨረሻም ሊኢምቲሳሊሂ እተገብራለሁ ፈአና አኒ ሙዲዑን ታዛዥ ነኝ ለከላንተ ፊ ላይ ጀሚዒ በሁሉም አልአሕዋሊ በሁሉም ሁኔታ ላይ ሁኔ በሁሉም ሁኔታዬ ላይ አንተን ታዛዥ ነኝ ይህንን ይሉ ነበር ለበይከ አቤት ላሸሪከ አጋር የለህም። ለከላንተ ለበይከ አቤት ብያለሁ። ኢነል ሐምደ ምስጋና ሁሉ ላንተ ነው። ወኒዕመተ ጸጋዎች ሁሉ ደግሞ ካንተ ናቸው። ለከ ወልሙልከ ንግስና ሁሉ ላንተ ነው። ላሸሪከ አጋር የለህም። ለከ ላንተ አጋር የለህም። ይህንን ይላሉ፣ ይህንን እንላለን ማለት ነው። በሐጅና በዑምራ ጊዜ እንዲሁም ባንሄድ እንኳ እዛ ባንሄድ እንኳ

በቤቱላህ ማለት ነው ሚል ቤቲ የተባሌቱ ነው፣ በከዕባ ዙሪያ ማለት ነው። ጠይብ ሚል ቤቲ በቤቱላህ በከዕባ ዙሪያ ጠኋፋ አደረጉ። ወህወሳቸው ደግሞ ዐላ ላይ በዕሪን በግመላቸው ላይ ሆነው፣ ኩለማ በሁሉም ዓታ ሲመጡ እዛ በደረሱ ቁጥር ማለት ነው። ኩለማ በሁሉም ዓታ ሲመጡ ዐላ ወደ አሩክኒ ወደ ሩክን አልአስወድ ማለት ነው። ወደ ሩክን አልአስወድ ሲደርሱ እንግዲህ ጠዋፍ እያደረጉ ልክ ሀጀረ አስዋድ ሩክኒ ሩክኒ የተባለው ዜጋ ሀጀረ አስዋድ ማለት ነው። አሩክኒ እዛ ሩክኒ ስር እዛ ስር ሲደርሱ ሀጀረ አስዋድ ስር ሲደርሱ ምን ይሉ ነበር? ይሄን ይሉ ነበር ማለት ነው። ኩለማ አታ ኩለማ በሁሉም አታ ሲደርሱ አታ ሲመጡ ማለት ነው። እዛ በደረሱ ቁጥር ማለት ነው። ኩለማ በሁሉም አታ ሲመጡ ሲደርሱ አላ ወደ አሩክኒ ወደ ሩክነል አስዋድ ማለት ነው። አሻረ ያመላክታሉ ኢለይሂ ወደሱ ወደ ሩክነል አስዋድ ማለት ነው። አሻረ ያመላክታሉ ኢለይሂ ወደሱ ቢሸኢን ባንዳሽ ነገር ፊ ላይ የዲሂ እጃቸው ላይ ባለ ነገር ያመላክታሉ። ከዛ ወከበረ አላሁ አክበር ይላሉ። ወደሱ እያመላከቱ ማለት ነው። ጧፍ ሲያደርጉ ልክ እዛ ሲደርሱ ሀጀረል አስዋድ ስር ሲደርሱ አላሁ አክበር ይላሉ። አሁንም ጧፍ ያደርጋሉ። አሁንም ዙሮው ይመጣሉ። እዛ ሲደርሱ አላሁ አክበር ይላሉ ማለት ነው። አላሁ አክበር ይላሉ ይህንን ዚክሪ ያደርጋሉ ማለት ነው። ወይም ኢለህ ወደ እሱ ወደ ሀጀረ ላስዋድ ማለት ነው። ወደ ሩክኒ ሩክኑ ስር ሲደርሱ ኢለህ ወደ እሱ ቢሸይን ባንዳች ነገር ማለት እጃቸው ላይ ባለ ነገር ማለት ምሳሌ ብትር ሊሆን ይችላል፣ ዘንግ ሊሆን ይችላል። እጃቸው ላይ ባለ ነገር ወደ እሱ እያመላከቱ ወደ ሀጀረ ላስዋድ ማለት ነው። ቢሸይን ባንዳች ነገር ፊ የዲህ እጃቸው ላይ ባለ ነገር እያመላከቱ ወከበረ አላሁ አክበር ይሉ ነበረ። አላሁ አክበር ይሉ ነበረ። ልክኛም እዛ ስንደርስ ጧፍ አድርገን ሀጀረል አስወድ ስር ስንደርስ አላሁ አክበር እንላለን ማለት ነው። ረዋሁ ዘግበውታል አልቡኻሪዩ ኢማሙ ቡኻሪ ዘግበውታል። ቁጥር አርባ አዱዓኡ ዱዓ ነው በይነ መካከል አልሩክነይኒ በሁለቱ ሩክኖች መካከል የሚባል ዱዓ ነው ሁለቱ ሩክኖች እነማን ናቸው? ሩክን አልየማኒ ና ወልሀጀሩል አስዋድ ማለት ነው ከሩክነል የማኒ ከሩክነል የማኒ እስከ ሀጀሩል አስዋድ እስከምንደርስ መካከል ይህንን ዚክር ይህን ዱዓ እንላለን ማለት ነው። ካነ ነበሩ አነብዩ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ ነቢይ ዐለይሂ ሰላቱ ወሰላም ነበሩ የቁሉ ይሉ ነበረ በይነ መካከል ሩክነይኒ በሁለቱ ሩክኖች መካከል ሁለቱ ሩክኖች እነማን ናቸው? አይ ማለትም ወሁማ እነሱ ናቸው ሁለቱ የተባሉት ሩክኑል የማኒ

ይሄንን ዱዓ ማዘውተር አለብን። በጣም ጥሩ ዱዓይ ነው። ለዱንያችንንም አኺራችን ጠቅለል ያድርጉ። ጠቅለል ያለ ዱዓ ነው ማለት ነው። እና ከሩኩነል የማኒ አንስተው እስከ ሐጀር አልአስዋድ እስከሚደርሱ ይህንን ይሉ ነበር ማለት ነው። በሁለቱ ሩኩኖች መካከል ጠይብ። ረዋሁ ዘግበውታል። አቡ ዳውድ አቡ ዳውድ ዘግበውታል። ቀጣይ አርባ አንድ

ቃል ኪዳኑንም ሞላ አንጀዘ ወዕደ ቃል ኪዳኑንም ሞላ። ወነሷራ ረዳ አብደሁ ባሪያውንም ረዳ ባሪያውንም ረድቷል ማለት ነው። ወሀዘም አልአህዛም የጥላትንም ኃይል ደግሞ አንኮ ታክቷል ድል ነስቷል። ወህደሁ ብቻውን ሆኖ የጥላትንም ኃይል አንኮ ታክቷል። ይሄን ይሉ ነበረ። ይሄን ካሉ በኋላ

ዱዓ ያደርጉ ነበር። በይነ መካከል ዛሊከ በዚህ መካከል ይህንን ዚክር ካደረጉ በኋላ ደግሞ ዱዓ ያደርጉ ነበር ማለት ነው። ጠይብ አይ ማለትም የድ የዱዐ ያደርጉ ነበር ባዕድ በኋላ ፈራ ከጨረሱ በኋላ ሚን አል ዚክሪ ዚክሩን ከጨረሱ ከጨረሱ በኋላ በሁሉም ቦታ ላይ ማለት ነው። በሁሉም ጊዜ ላይ ማለት ነው። ምሳሌ ዚክሩን ከጨረሱ በኋላ ያደርጋሉ ይሉና አሁንም ዱዓ ያደርጋሉ ማለት ነው። ፊ ኩል መሯቲን በሁሉም ቦታ ላይ በሁሉም ጊዜ ይህንን ይሉ ነበር። ዚክሩ ያደርጋሉ ዱዓ ያደርጋሉ ማለት ነው። ዚክሩን ያደርጉና ያደርጋሉ። ጠይብ ቃለ አሉ ሚስትል አምሳያ ማለት ነው ሠላሳ መሯቲን ሶስት ጊዜ አሉ ማለት ነው ሦስት ጊዜ ከዛም አይ ማለትም የቁሉ ይሉ ነበር ዚክሩን ይሉ ነበር መ ከዛ የድዑ ዱዓ ያደርጉ ነበረ የፈዓሉ ይሰራሉ። ዛሊክ ይሄንን ሰላሳን ሶስት ጊዜ ይሄንን ይተገብሩ ነበር። የቱን ይህንን ዚክር ሶስት ጊዜ ይሉ ነበር። ግን በየመካከሉ ምን ይሉ ነበር? ዱዓ ያደርጉ ነበር ማለት ነው። ገባቸው በየመካከሉ ልክ ይሄንን ዚክር ይላሉ፣ ከዛ ዱዓ ያደርጋሉ። አሁንም ይሄንን ዚክር ይላሉ፣ ደሞ ዱዓ ያደርጋሉ። ከዛ ይሄን ዚክር ይላሉ፣ ዱዓ ያደርጋሉ። ይሄንን ሶስት ጊዜ ያሉ ማለት ነው። ከዛም በየመካከሉ ግን ዱዓ ያደርጉ ነበረ ማለት ነው። አይ ማለትም ይቆሉ ይሉ ነበር፣ አዚክረ ዚክሩን ይላሉ፣ ሱመ ከዛ የዱዑ ዱዓ ያደርጋሉ፣ ይፈዓሉ ይተገብራሉ፣ ይሰራሉ፣ ዘሊከ ይሄን ሰላሳ ሶስት ጊዜ ይሄንን ዚክር ይሉ ነበር፣ በመካከሉ ግን ዱዓ ያደርጉ ነበር። ረዋህ ዘግቦታል። ሙስሊም ሙስሊም ዘግቦታል። መሻዕሩል ሐራም ማለት እንግዲህ ጠዋፍ ታደረግን በኋላ ሳይንት ታደረግን በኋላ አረፋ ላይ የምናድርግ ከሆነ አረፋ ላይ ሐጅ ለማድረግ የሄደ ሰው ሙዝደሊፋ ላይ የሚባል ዚክር ማለት ነው። ሙዝደሊፋ ላይ የሚባል ዚክር የመሻዕሩል ሐራም እለት የሚባል ዚክር ነው ማለት ነው እና መሻዕሩል ሐራም ላይ የሚደረግ እዛ መሻዕሩል ሐራም ላይ ስንደርስ የምናደርገው ዚክር

ሳለም የዘል አልተወገዱ መዋቀፈን ከመቆም አልተወገዱ። ሐታ ድረስ አስፈረ ጅደን በጣም ወገግ ብሎ እስከሚነጋ ድረስ ማለት ነው። ወገግ ብሎ እስከሚነጋ ድረስ አይ ማለትም አውድ አስ ሶበሕ ንጋቱ እስከሚወጣ ማለት ነው። ንጋቱ እስከሚነጋ ድረስ እስከሚወጣ ድረስ ወገግ ብሎ እስከሚነጋ ድረስ አልተወገዱም ከመቆም ማለት ነው። ቆሙ ማለት ነው። እሺ፣ ከዛም ፈደ ፈደፈ ከዛም ፈደፈ ሄዱ ተንቀሳቀሱ፣ ከነጋ በኋላ ማለት ነው። እንግዲህ ሙዝደሊፋ ላይ መጡ። ከዛ ፈዲዓ ዱ አደረጉ አላህ ለመኑ ወከበር አላህ አክበር አሉ ወሀለሉ ላ ኢላሀ ኢለላህ እያሉ ወዋሐዱ የአላህን አንድነት እየመሰከሩ ፈለም የዘል አልተወገዱም ዋቂፈን ከመቆም ማለት ነው። ይህን እያሉ እንግዲህ ከመቆም አልተወገዱም ቆሙ ማለት ነው። ሀታ ድረስ አስፈራ ጅዳን በጣም እስከሚነጋ ወለል ብሎ እስከሚነጋ ድረስ ወገግ እስከሚል ስሚጣስሚወጣ ድረስ ማለት ነው። ከዘም ፈደፍዐ ተጓዙ ማለት ነው ይ ማለትም ሳረ ሄዱ ተንቀሳቀሱ ወደ ቤት ወደ ሚና ማለት ነውም ወደ ሚና ተንቀሳቀሱወደሚና ሄዱ ማለት ነው። መቼ ቀብለ በፊት ንተ ከመውጣቷ በፊት አሸምሱ ፀሐይ ከመውጣቷ በፊት ተንቀሳቀሱ ማለት ነው ዲ መሽር ራ ከሙዝደሊፋ ማለት ነው። ከዛም ፀሐይ ከመውጣቷ በፊት ሄዱ ማለት ነው። ወዴት? ወደ ሚና ተጓዙ ማለት ነው። ረዋሁ ዘግቦታል፣ ሙስሊም ሙስሊም ዘግቦታል። እንግዲህ ይሄ መሽዓር አልሐራም ላይ ሙዝደሊፋ ላይ የምንለው ነው ማለት ነው የምንለው ፊክር። እሺ ቀጣይ ረሚዩል ጅማር ነው የሚለው ረሚዩል ጅማር ረሚዩ አልጅማሪ ጠጠርን መወርወር፣ ሚና ላይ ጠጠር እንወረውራለን። ካነ ነበሩ መዓ ጋራ ኩሊ በሁሉም ሐዋቲን በሁሉም ጠጠር ላይ አላሁ አክበር ይሉ ነበር። እያንዳንዱ ድንጋይ እያንዳንዱ ጠጠር ሲጥሉ አላሁ አክበር ይሉ ነበር ማለት ነው። እንግዲህ ረሚው ልጅማር ጠጠርን ስንወረውር ውር የምንለው ዚክር ምንድን ነው? አላሁ አክበር ነው የምንለው። ልክ አንዱ እንዲጋ ስንጥር አላሁ አክበር እያልን ነው። ይም ካነ ነበሩ እነቢዩ ለ ላ ሰለም ነቢ ለ ሰላት ሰላም ነበሩ ዩከቢሩ ዩከቢሩ አላሁ አክበር ይሉ ነበር። ማዕገራ ኩሊ በሁሉም ሓሳቲን በሁሉም ጥጠር ላይ ማለት ነው። በእያንዳንዱ ጠጠር ላይ እያንዳንዱ ጠጠርን ሲወረውሩ አላሁ አክበር ይሉ ነበረ። ይህንን ዚክር ያደርጉ ነበረ ሙተፈቁን ሙተፋቁን አለይህ ቡኻሪ እና ሙስሊም ዘግበውታል። እንግዲህ ሚና ላይ እንትን ስንል ጠጠር ስንወረውር በያንዳንዱ ጠጠር ላይ አላሁ አክበር አላሁ አክበር እንላለን ማለት ነው። እሺ፣ ቀጣይ አዘበህ እርድን በተመለከተ ነው። እንግዲህ ግ ደቂቃው እየሄደ ነው፣ ኢንሻላህ እጨርሳለሁ። ያው ፈጠን ፈጠን ያልኩት ያልኩት በአጠቃላይ እንደጠቃልለው ብዬ ነው። አፋን

አምላሐይኒ አምላህ ሆኑ ነጣ ያሉ ማለት ነው። ነጭ ሆኑ ጥቁር የተቀላቀለባቸው ማለት ነው። አምላሐይኒ ማለት አይ፣ ማለትም ፊሂማ፣ በነሱ ላይ፣ በነዛ በጎች ላይ፣ በያዱ ነጭ አለባቸው። ዩኻሊጦሁ የተቀላቀለበት፣ አሰዋድ ጥቁር የተቀላቀለበት ነጭ ሆኖ ጥቁር የተቀላቀለበት ማለት ነው። አምላሐይን ማለት እና ሁለት በጎችን አረዱ። ትልልቅ ወፍራም የሆኑ በጎችን አረዱ። አቁራነይኒ አቁራነይኒ፣ ቀንድ ያላቸው፣ ቀንድ ቀንድ ያላቸው አይ፣ ማለትም ሊኩሊ ለሁሉም ላይ እያንዳንዱ ሊኩሊ ለሁሉም ዋሂድ ላይ እያንዳንዳቸው ማለት ነው። ሚኑሁማ በነሱ ላይ በነሱ በነዛ በጎች ላይ ቀርናኒ ቀንድ አላቸው ሐሰናኒ የሚያማምር ቀንድ ያላቸው ማለት ነው። የሚያማምር ቀንድ ያላቸው የሚያማምሩ በጎችን አምልሐይን ሆኑ በጎች አረዱ። አሉ አረዱ። አቅረነይኒ ቀንድ ያላቸው ዘብሐሁማ አረዷቸው ዘብሐሁማ አረዷቸው። ቢየዲሂ በእጃቸው አረዱ። ነቢይ ዓለይሂ ሰላቱ ወሰላም ናቸው ያረዷቸው። ደግሞ ቢየዲሂ በእጃቸው አረዷቸው። ከዛ ወሰማ ቢስሚላሂ ያሉ ወከበረ አላሁ አክበር እያሉ ቢስሚላሂ አላሁ አክበር እያሉ አረዷቸው ማለት ነው። ውድሒያ ማለት ነው። ውድሒያቸውን አረዱ። ሁለት በግ የሚያማምሩ የሆኑ ቀንድ ያላቸው በጎች አረዱ ማለት ነው። የአላህ መልእክተኛ ነቢ ዐለይሂ ሰላት ወሰላም ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። እንግዲህ ስለ ሐጅና ስለ ዑምራ መማር ከፈለጋችሁ ሰርች እያረጋችሁ ደግሞ መማር አለብን ማለት ነው። አላህ ደግሞ የወፍቀን ኢንሻአላህ። ሐጅና ዑምራ ላይ የምናደርገውን ዚክሮች፣ ዱዓዎች መማር አለብን። ሰርች አርጋችሁ ሐጅና ዑምራ ብትሉ ይወጣላቸዋል። ስለዚህ ማጥናት አለብን መማር አለብን። ምን ማለት አለብን? እዛ ስንደርስ እዛ ስንሄድ ምን ማለት እንዳለብን ማወቅ አለብን። አንድ ቀን ደግሞ አላህ ሊወፍቀን ይችላል። ዋናው ንያ ነው። ስለዚህ አላህ ይወፍቀን። ሀዘ ወላሁ ዐለም አላበዛባችሁም። ደቂቃውም በቅቶኛል። እንግዲህ ሀያ ደቂቃ እንኳ እንኳ አልሞላም። አልሐምዱሊላህ ያው ፈጠን ፈጠን ብያለሁ። ስህተት ካለ ደግሞ እያረማችሁኝ ሀዘ ወላሁ ዐለም ስህተቴን እረሙኝ። ባረከላሁ ፊኩም ወሰላም ዐለይኩም ወረሐመቱላህ